ኒና በቸልተኝነቷና የሰውን ምክርን ባለመስማቷ እነኪራ ቤት ማይታወቅ ሰው አስገብታለች። ናሆም ከምህሩ ርቆ ለስራ ጉዳይ ክፍለ ሀገር ቢሄድም ምህሩ እንደ ናሆም ባትሆንላትም መቼም በክፉን በደግም የማትለያት ሰኒ ከጎና ሆና በሚገባ እንደ አቅሟ ትሪት እያደረገቻት እንዲሁም ደግሞ በምክርም እያጽናናቻትም አማቷ በጎን ብትለበልባትም ሰኒ ግን እየመከረቻት እያጽናናቻት ከጎኗ አልተለየችም። ውድና የተከበራችሁ አድማይ ተመልካቾቻችን እንደምን አላችሁልን? በዚህ ሰዓት ላጋራችሁ የመጣውት የጽናት ድራማ ነው። እነሆ እስከ ቪዲዮ ፍጻሜ አብራችሁን ቆይታ እንድታደርጉ ስል በትህትና እጠይቃለሁ። ኪራ ጽናትን ተከትሎ ክፍለ ሀገር ከሄደ እንግዲህ ሰነባብቷል። በዛም ከጽናት ጋር ጥሩ ቆይታ እያደረገ ነው እንደ አዲስ ፍቅሩ አገር ሽቶ እንደ አዲስ ፍቅረኛ እንግዲህ እየተያዩ በጥሩ ሁኔታ ትሬት እየተደራረቡ ይገኛሉ። ከኪራ ጋር አብሮ የሄደው ቅዱስም በዛ በአካባቢው ደስተኛ ነው፣ ጥሩ ቆይታም እያደረገ ነው። ነገር ግን በወጡ በገቡ ቁጥር እየከበቧቸው የተጠጓቸው የሚያስጠነቅቋቸው፣ እና የሚደነፈቧቸው እንዲሁም ብሎም የተበቀሏቸው ሰዎች አሁንም አልተዋቸውም። ብሎም አካባቢውን አገሩን ለቃችሁ ፈጥናችሁ ውጡ፣ ሌላ ነገር ሳይከተላችሁ በሚል ዛቻም አስፈራርተዋቸው ነበር። ነገር ግን ቅዱስ የሚገባቸውን መልስ ሰጥቷቸው እንደ እንግዳ ልትቀበሉን ልትንከባከቡን ሲገባ እንዴት እንደዚህ ያለ ነገር ከእናንተ አይጠበቅም ሲል መልሶላቸው ነበር። እነሱ ግን አሻፈረኝ ሲሉ እንግዲህ አልተ አላደመጡትም ነበር። በጽናት ትውልድ ኪራ ከጽናት ጋር ሆኖ በመታየቱ እና በተለይ ደግሞ ተቃቅፈው ወይ ተጠጋግተው ከታየ በአካባቢው ነውር እንደሆነ ምክንያቱም አንድ ሰው የራሱ የሆነውን ያጨውን ሰው ወይ ሚስቱን ካልሆነ በስተቀር የማያውቀውን ወይ የሩቅ የሆነውን ሰው ማቀፍን፣ መቅረብ፣ መጠጋት እንደዚህ አይነት ነገር በአካባቢው ክልክል ነው ስትለው እንግዲህ ኪራም እኔ አጭሻለሁ፣ እንግዲያውስ የኔ ላደርግሽ እፈልጋለሁ፣ አገርም እንዲያውቅ እፈልጋለሁ እያለ ነው። እንደሚታወቀው እስካሁን እሱ የእሱ መሆኗን አላስተዋልም። እንደ አዲስ ሊያጫት እንደ አዲስ አፍቅሯት እንደ አዲስ እንግዲህ እየወደዳት ነው። በዛ እይታ ነው እንግዲህ እሱ የሚመለከታት። እሷ ግን ከኪራ ይህን ነገሮች እንደ አዲስ ብትሰማም ያለፈውን እሱ ማስታወስ እንኳን ባይችልም ነገር ግን እጅጉን ደስተኛ ናት። ከሱ ይህን መስማቷ እጅጉን በጣም ደስተኛ ሆናለች። ምክንያቱም ወደ ክፍለ ሀገርም የመጣችበት ዓላማ እሱ እሷን አስታውሶ ከሱ ጋር ፍቅራቸው እንዲቀጥል ቢሆንም እሱ ግን ያለፈውን ማስታወስ እንኳን እስካሁን ባይችልም ባያስታውስም ነገር ግን እንደ አዲስ በፅናት በሱ መፈቀሯ ይህ እጅጉን ደስታ ፈጥሮላታል። ጽናትና ኪራ እየተቀላለዱ አብረው ሳሉ ብሎም ኪራ አይኔ ውስጥ ምንድን ገባ ቀላ ሳሚኝና ይተዋል ምናምን ብሎ ሲል እሷም እንግዲህ ያንን ለማድረግ ወደ አይኑ ስትጠጋ በዛው ቅስፈት አባትየው የው ከጎረቤት መጥተው ተመልክተዋቸው ነበር። የገባቸው አባት በመሆኑ እንግዲህ ሳይጠይቋቸው፣ እነሱ ግን ተሂደን አብረው አይኑ ውስጥ ድንጋይ አፈር ምናምን ገብቶ ነው ብለው ሲመልሱላቸው እሳቸው ግን እንጨት ገብቶ ቤት ልስራ እንዳይባል ቶሎ ወደ ቤት ግቡ ብሎ ሳያስፎግሩ ወደ ቤት ገብተው ነበር። እሳቸውም የልጃቸው ደስታ ደስታቸው ነው። ሆኖም ይሄን በማየታቸውም ደስተኛ ናቸው። ሆኖም ግን በአካባቢ ያሉት ሰዎች እሷ ከመጣች ጊዜ ጀምሮ የሚተናኮሉ ሊበቀሉም የሚያስቡት ሰዎች ስላሉ በእነሱም ሀሳብ ሆኖባቸዋል። በሽምግልናም ነገሮች ተፈተው እስካሁን ለምንድነው ነው ማይተውን? ምንስ ፈልገው ነው ሲሉ የእሳቸው ሀሳብ የሆነው ይህ ነው። ከባለፈው ክፍል እንደተመለከት ነው አንድ መንገደኛ እንግዲህ የጎዳና ተዳዳሪ ነኝ እዛን ያደግኩት የኖርኩት ሲል ራሱን በማስተዋወቅ እንግዲህ ወደዚህ ድራማ ገብቶ ነበር። ያም ሰው እንግዲህ የአቶ ተሾመ ቤት እያለ ሲፈልግ ሲያስስ አካባቢውን እየጠያየቀ ያገኘውንም ነገር ደግሞ ሀፈፍ እያደረገ እየሰረቀ የእጅ አመልም ነገር አለበት። ሆኖም ለነኪራ ምን ይሁን እንግዲህ አልታወቀም። የገለጸው ነገር የለም ነገር ግን ድርሻዬን ልወስድ ነው የመጣሁት ሲል ተደምጦ ነበር። እና ድርሻውን ሊወስድ ከሆነ ደግሞ በአግባብ ነው አንድ ሰው ቤት መግባትን መጠየቅም ያለበት። እሱ ግን ያው ሰው የለም ሲል ያንን ተገን አድርጎ ኒና ብቻዋን ነበረች። እና ከዛም በፊት ያው ሰኒ አንድ በዚህ ሰፈር የሚ የሚያንዣብብ ሰው አለ፣ በሩንም ቢያንኳኳ እንዳትከፍቺ ተጠንቅቂ፣ ለራስሽም ስትይ ብላ አስጠንቅቃት መክራት ነበር። ኒና ግን ያው እንደሚታወቀው ቸልተኛ ትንሽ ደግሞ ችኩልም በመሆኗና በመዘናጋቷ እንግዲህ የማይታወቅ ሰው ሲያንኳኳ ናቲ መስሏት ከፍታ ነበር። ያም ሰው እሷንም በማስፈራራት ለመውጋትም ባለው ሂደት እየቃጣው እንግዲህ ምሪ የመጠይቅሽን ብቻ ተነግሪኛለሽ አንድ መጮህ የለም ብሏት እንግዲህ አፈፍ አርጎ ወደ ውስጥ አስገብቷት ነበር። በዛም አግቷት እጅግሯንም አስሮ ምግብ ሲፈልግና ሲርበው ብቻ እየፈታት እንድትሰጠው እየጋበዘም ብሎም በዚህ ሂደት እንግዲህ ከቆየው ሰው ደግሞ መጥቶ ሌላ ነገር እንዳይፈጠር እያለ በቀጣይ ሊያደርግ ስላለው ነገር እያሰበ በዛ ሂደት ላይ እንግዲህ እንደገና በሩ ተንኳኩቶ ነበርና የመጣችውም ደግሞ የኪራ እህት በአባቱ የምትገናኘው እህት ኪያናት እሷም ያው ከክፍለ አገር እንደገና ተመልሳ ወደ አዲስ አበባ መታለች። ምክንያቱም በሄደችበትም በክፍለ ሀገር ያው ምንም ሳቲ ስለሄደች የወጣችሁ አንድና አንድ ለስራ ለመለወጥ ነው ግን ያ ሳይሆን ስለተመለሰች በሰውም አይነት እይታ መጠቋቀሚያም ከመሆን እንዲሁም ደግሞ ጓደኛዬን ለእኔ ብላ የመጣችሁ ጓደኛዬንም ብዙ ብዙ ነገር እንዲደርሳባት ምክንያት ሆኝ ያለው በሚል በጸጸት ውስጥ ሆና ደስተኛ ሳትሆን ተመልሳ መታ። ወደ ተከራዩበትም ቤት ገብታ ብቻዋንም በሀሳብ ስትቆዝም ተመልክተን ነበር። ከዛም ደግሞ ተነስታ ነው እንግዲህ እነኪራ ቤት መታ ስታንኳኳ ኪ ማናት ኒና ሄዳ ከፍታላት ነበር። ልጁም ብትተነፍሺ ብትናገር ይወየውልሽ ብሎ ነበር። እና እሷም አላስቻላትም። ልትነግራቸው ብትሞክር ልትነግራት ብትሞክር እሷም አልገባትም። የኒና ሁኔታ ግን እጅጉን እየገረማት ተያይዘው፣ እሱም ተመልክቶ ኖሯል። ከዛ ሲመጣ ያው ተያይዘው ወደ ውስጥ ገብተው ነበር። ከገቡም በኋላ የኒና ዘመድ ነኝ በሚል ዘመዷ እንደሆነ እሷም እንድትናገር እንትን በማለት ኒና ግን ያው በጎን ዘመዷ እንዳልሆነ ለማሳወቅ አላማውንም የእሱን የመጣበትም ለመግለጽ እየሞከረች ነበር። ኪያ ግን አልተረዳቻትም፣ ይልቅ ጨዋታና ቀልድ መስሏት እየሳቀችም በዛ ሁኔታ ቆይታ እንዳደረጉ፣ እንዲሁም በመቀጠል በሩ የቤቱ በር ተንኳክቶ ነበር። የመጣችውም ሰኒ ነበረች። ሰኒ እንግዲህ በመጀመሪያ ይሄንን ልጅ አይተዋለች። አመጣጡም ሁኔታውም አላማራትም። ከዛም የተነሳ በእሷ ሁኔታ ነው እንደውም ኮስተር ብላ ከዛ አካባቢ እንዲሄድ አድርጋ ነበር። የእሷን መሄድ እንግዲህ ተገን አድርጎ ነው እንደገና መጥቶ ቤት ድረስም ዘልቆ ለመግባት የቻለው ይሄ ሰው ማለት ነው። እናም ሰኒ ባየችው ጊዜ ራሱን በኮፍያም እንደመሸፈን አድርጎ ሁኔታውን ራሱን ለመቀየር ብሎ ነበር። እናም ደግሞ የኒና ዘመድ ነኝም ብሏት ነበር እሷም እንግዲህ በኒናም ሁኔታ ግራ እየተጋባች በሱም እንግዲህ ጥያቄ የሆኑባት ወደ ውስጥ ከኒና ጋር ዘልቃ ስትገባ እሱ ደግሞ እንግዲህ ዘልቆ ከገባ ያው የሰኒን ሁኔታ ስለፈራ የሚከተለውን ነገር ስላሳስበው እዛው በራ አካባቢ ቆሞ ነበር። ድራማው የተጠናቀቀው እንግዲህ ይህ ሰው በቆይታው እዛ በቤት በነበረ ሰዓት የቤቱ ካርታ ፕላን የት ነው ያለው? አውጪ ተናገሪ እያለ ኒናን ሲያስገድዳት ተመልክተን ነበር። ኒና ግን ያው በቅርብ እንደመጣች ምንም ስለ ቤቱ ስለምንም ኢንፎርሜሽን ምንም እንደሌላት ስትነግረው ነበር፣ እሱ አላመንም። ሆኖም አላማው አንድና አንድ ለዘረፋ ነው የሰው የመጣው። በቀጣይ እንግዲህ ቆይቶ ይበቀል ይሆን ይዘርፍ ይሆን የሚለው የሁላችንም ጥያቄ ነው። ምክንያቱም አሁን ሰኒ መታለች፣ ኪያም አለች። አሁን ልጁ ወጥቶ እንኳን ቢሄድ በቀጣይም እንዲመቶ የሆነ ነገር ሳያደርግ አይቀርም። በዚህ አይነት ማለት ነው። በባለፈው ክፍሎች እንደተመለከትነው ኪራ ከመሄዱ በፊት ኒና እንግዲህ ስትጠበር ነበር። እዚህ ቤት ሌቦች መጥተው ወደ አምስት ይሆናሉ፣ አንዱን በዚህ አንዱን በዛ አምስቱንም ረፍርፍያቸው እንዲያርጌ እያለች እንግዲህ ስታወራ ለኪራ ተደምጦ ነበር። እሱም አለመናትን ያው እንደ ጆክ ወስዶ ስቆ ነበር። ሆኖም ግን እንግዲህ የሷ አፍ ነው ይህንን እንግዲህ ሌባ ያመጣው ማለት ነው። እንዲሁም በእሷ እንዝላልነት፣ ቸልተኝነት ይህ ሰው ዘልቆ እንዲገባ ምክንያት ሆኗል። በቀጣይ የሚሆነውን በጋራ የምናይ ነው የሚሆነው እነ ኪራ እና ጽናት እንዲሁም ቅዱስ እዛ ባሉበት እንዴት አይነት ቆይታ ያደርጉ ይሆን? ምክንያቱም እነኛ ባላንጣዎች አልተዋቸውም። እየዞሩ እየተሽከረከሩ እነሱ በወጡበት በገቡበት ሁሉ እንደ ጭራ እየተከተሉ እየደነፉ ነው። ብሎም ደግሞ አካባቢውን ለቃችሁ ውጡም የሚል ነገር ተናግሯል ሰውየው። እና ለቀው ለነሱ ሲሉ ወደ አዲስ አበባ ይመለሱ ይሆን ወይስ እንደገና ተጋፍጠው እነኛ የሚበቀሏቸው ይሆን? ይህንንም በስፋት በቀጣይ ክፍል የምናይ ነው የሚሆነው በአጠቃላይ በዚህ ክፍል እንግዲህ የቃኘ ነው ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ በዚሁ ተሰናበትኩ። በያለንበት ቸርን ቆይ፣ ሰላም ሆኑልን። ባይ ባይ